እኔ ትንሽ ኮስተር ሲል ነው የምወደው። በጣም አስካሪ ማለት ሳይሆን ግን ነገ ኢዱን እንገናኛለን ማለት ነው። የኢዱ ዋዜማ ይህን ይመስላል። ነገ ኢዱን እንግዲህ ፏ ብለን እንመጣላችኋለን፣ አብሽሩ። እናንተም እንግዲህ እንኳን አደረሳችሁ። ኢዱኩም ሙባረክ አሰላሙ አሌይኩም ወራሕመቱላሂ ወ በረካቱህ። ደህና የተከበራችሁ ናላችን ንቤተሰቡት እንቤት እኛ አለን አልሐምዱሊላህ። እንግዲህ ዛሬ ያው የዒድ ዋዜማችንን ማሳያችሁ ማለት ነው። የተቆራረጡ ቪዲዮች ናቸው። አሁን ድምጽ ሪከርዳላ የተለያየ ድምፅ ስላላቸው ለማንሳት ተገድጃለሁ ማለት ነው። ከዚህ መቁረጥ ነው እየጀመርኩት ማለት ነው። ያው እስካሁን ያለው ዛር ስጣን በፊት ቆላ ብሱም ከዛ ቀን ጀምሮ እስካሁን ያለውን ደባቡነውን ማሳያችሁ ማለት ነው። ናገስ ባላኔ እንደዚህ ነው ማለት ነው። ብዙ አላሳርጋል። ምክንያቱም ያን ያፍለውን እንደ ኬንቶ ሳይሆን ቡቅ እንደሚባለው ማድረግ የሚፈልገው እና ከለሩ ትንሽ በቃ እንደ ኬንቱ ሳይጠቁር መለስ ያለ ከለር እንዲሆን ነው የሚፈልገው። እንግዲህ እኔ እናቴ እንደዛ ነው የምታደርገውና የእናቴን ነው የያዝኩት ማለት ነው እና በጣም የሚያምር ነው የሚሆነው። የሚገርማችሁ በኋላ ላይ መጨረሻ ላይ ከለሩ በጣም ነው የሚያምረው። በቃ እንዲህ ጎልደን ከለር ነው የሚሆነው። ትንሽ በቃ ምንድ ቡኒ ቡኒ ከለር ነው የሚሆነው እና በጣም ደስ ይላል። እና አንፈቅቄም አደለም የምጨምረው፣ እንደዚህ ነው ማለት ነው። ደቀቅ አድርጌ ነው የምጨምረው። ሙሉ ለሙሉ ላይ ይፈጭ ይችላል። ምክንያቱም እንግዲህ ባህላዊ ወፍጮ የለም እኛ ሀገር፣ ወይ ወፍጮ ቤት ይከካል ወይ ደግሞ ይገረደፋል ማለት ነው ቤት ውስጥ ግን እኛ ጋር እንግዲህ አሁን ሙቀጫ ስለሌለ እኔ ማን ነው ወፍጮ ስለሌለ ዝም ብዬ በሙቀጫ ነው ማለት ነው ወቅጥ ያደረኩት ያደረግኩት። ከዛ ሲቀጥል ገበያ ወጣሁኝ ማለት ነው እንደምታዩት የዒድን አስቤዛ ላደርግ ማለት ነው ያው ገበያ ላይ መቅረጽ ያስፈራል። ቀንጨብ ቀንጨብ አድርጌ እንግዲህ እንደዚህ እንደምታዩት ነጭ ሽንኩርቶች ምድቧ መቶ መቶ ብር ነው ማለት ነው የምትመደበው እንደምታዩት። ከዛ ማንጎ የሌለ ነገር የለም። አትክልቱ አንዳንድ ነገር በቃ ገራችሁ ልታስታውሱ በሚል ቀንጨብ ቀንጨብ አድርጌ እላቸዋለሁ። ከዛ ስልክ ሊሰረቅ ይችላል፣ እንደ ልብ መቅረጽ አይቻልም። ከዛ ወደ ሚጥሚጣም ተራ ገብተን ነበረ። እንደዚሁ እየመራረጥ ነው ማለት ነው። በጣም ደስ ስለሚል ትንሽ አስገባሁላችሁ ለእናንተም። ያውን የረጅም ሰዓት ነው የፈጀሁት፣ ግን ለእናንተ በጣም ትንሽ ነገር ነው ማለት ነው የቀረጽኩላችሁ። እንግዲህ የዒድ አስቤዛችንን አድርገናል ማለት ነው። የለም የሚያስፈልገንን እንግዲህ ለሚ ነቃሪያ እና መጥበሻ ቅጠል ሳይቀሩ እንግዲህ እዚህን ገዝተናል ማለት ነው። አሁንም ዝግጅታችን ቀጥሏል። እነዚህ ጋር በመካከል ለእናቷ ሰርፕራይዝ አድርግልኛለች ልጅ ነበረች ማለት ነው። ወደ ውጭ ወጣሁም ሰወጣ እንግዲህ ያው መሳይዥ ነበር ማለት ነው የሄድኩት። መሳይዥ የሄድኩት ለመሀመድ ነው። ለእሱ መሳውን ሰጥቼ በዛውም የሚገዛዛውን ቢጃማ፣ አድሮስ ጭሳጭስ፣ ሄና ምናምን ነበረ እሱን። እንግዲህ ቪዲዮ አልቀረጽኩም ማለት ነው። እንዳጋጣሚ ሄጄ እሷ እናቷን ሰርፕራይዝ አድርጌ ተመርቄ ከመጣው በኋላ እንግዲህ እንደዚህ ዳቧችንን አቦካን ማለት ነው። ዳቧችንን ካቦካን በኋላ እንደዚህ ገለበጥ ብሏል። ያው ብዙ ጊዜ ቪዲዮ ስለሰራሁላቸው የተቆራረጠ ቪዲዮ ነው ማስገባላችሁ፣ ተመሳሳይ እንዳይሆን ማለት ነው። እና ዳቧችን ከቦካ በኋላ ወደ ትሪ ላይ እንደዚህ ከገለበጥ ነው በኋላ ከዛ ትንሽ እናሰማምረዋለን ለየት እንዲል ማለት ነው። እስኪ እንግዲህ ቆንጆ ይሆናል ብዬ ባሰብኩት መልኩ የተወሰነ ነገር አደረኩበት በርበሬ ምናምን ማለት ነው እና እንደምታዩት የሚያምር ከለር ነው የያዘው። እና እናንተስ እንዴት ነው? የዒድ ዋዜማ እንዴት እያለፈ ነው? አያምርም? እንደዚህ ያው ለየት ባለ እናድርገው በሚ ነው መጨረሻውን አብረን እናያለን። ለምን በእጅሽ አረግሽው እንዳትሉ ደግሞ ለቤቴ ስለሆነ፣ እንግዲህ ያው እኔ ችግር የለውም ለራሴ ማለት ነው። እንግዲህ ይሄ የቢዝነስ ነገር ስላልሆነ የአንዳንዶቻቸው አስተያየት ስለምትወዱ ብዬ ነው። እንግዲህ እስኪ መጨረሻውን እናያለንችል ደግሞ ደቦ እንጋግራት አለን ማለት ነው የዒድ ዋዜማ እንግዲህ ፒዛ ልሰራ ነው። ፒዛ የሌለው ፒዛ ማለት ነው። ወተቴንም ገዝቼ እኛ ሀገር ወተት ውሃ ልል እንዲያለኝ ከዛ በቃ ቀለጥልጥ ሲል እሱን ትቼው በባዶ ሊጡ ስለተቦካ ምንም ማድረግ ስለማይቻል መቅሰስ ማለት ነው። ዳቦ እስከሚደርስ እስኪ አብረን እንሞክር። ከላይ መከለሻ ነገር ዝም ብለን አትክልቶችን ከበስታ በስታ አድርገን እንጠመናጠን ማለት ነው። በቃ እንግዲህ ኑሮ በዘዴ ነው። ጊዜ ሲያምራችሁ ኑሮ በዘዴ በነገራችን ላይ ምድጃ ነው የምንጠቀመው ስለሚፈጥን እንግዲህ ማለት ነው። በስስ የሚጠብቀውና ዳቦዬ በጣም ኩፍ ኮፍ ስላለ እንደምታዩት፣ ያው እንትኑ ማስቀደም ስላለብኝ ነው እንጂ ዳቦዬ በጣም ኩፍ ብሏል። ቤዛው መቀደም ስላለበት ነው ቶሎ ማለት የያዝኩት ማለት ነው። አሁን ይበቃዋል ማለት ነው እንደዚህ ይሄን ይመስላል እንግዲህ አይገለበጥም ምክንያቱም ከገለበጥ ነው ያው ታውቃላችሁ መጣዳ ደ እና ከታች ቀን ብር ብሏል አይታያችሁም መሰለኝ እንደው ማሻአላህ ደቧችን እንግዲህ እንደዚህ እያነደድን ነው ማለት ነው። እና ሀባይቢ እንኳን አደረሳችሁ። እኛ ሙቀቱ እንግዲህ ሳቱን እንደምታዩት ነው። እና ያው እንኳን አደረሳችሁ። ኢዱኩም ሙባረክ። ኢንሻአላህ ነገ ደግሞ እንመጣላችኋለን ማለት ነው። እንግዲህ ዒድ ዋዜማ ይሄን ይመስላል። እስኪ በነገራችን ላይ ትናንት የሰራ ነው ላሳያችሁ የፎለምታ ነው ትናንት ነው ያልኩት፣ ትናንት ሳይሆን ሶስት ቀኑ በቃ ሶስት ቀኑ እንደዚህ ሆኗል። አሁን ዛሬ ባጥ ላይ ያው ደርሷል ማለት ነው። እናስኪ ደግሞ አጥለለ ነው እናሳያቸዋለን። እንግዲህ የሰራ ነው ይህን ይመስላል። ያው ከላሉ በደንብ አይታይም። ያው እንግዲህ እንት መብራቱ ቀይ ስለሆነ ማለት ነው ስንባ ማሻላ እንደውም ጠንካር ብሏል። ትንሽ ማለት ነው እኔ ትንሽ ቆስተር ሲል ነው የምወደው። በጣም አስካሪ ማለት ሳይሆን ግን በጣም ውሃውሃ ሲል ደስ አይለኝም። እና በጣም ቆንጆ ነው። ለምሳሌ አሁን አስኳሩ ከታች ተቀምጧል። እዚህ ላይ ስለሆነ ነው የሞከርኩት። ማሻላ እንግዲህ ነገ በዒድ እንገናኛለን ማለት ነው። እንኳን አደረሳችሁ በድጋሚ፣ ወዳችኋለሁ። ላይክ ሰብስክራይብ አድርጉ።